እኔኮ እኮ እንቀዋለን፣ እኛ እጃችን ውስጥ እናስገባታለን። አንገድል የምንቀብርበት ቀን ኤርፖርት እንዳይሄድ ካስቀረ ነው መቶ በመቶ ልጅቷ ትሞታለች። በጣም ያስፈለገኝ ጊዜ የለንም። ብሯ ሞገስን በሉላ ምክንያት ልቡ ተሰቧ። እሱን ይቅርታ እንዲያደርግልን ለመጠየቅ በጣም ጊዜ ያስፈልጋል። ትደርሳለች። አታልፍም ተብዬ ብከለከልስ? ባቂ ምናልባት አስቀድሞ ስሜን ካስተላለፉት እንጂ ማንም አይቀድማቸው። ከዚህ በኋላ ለሚፈጠረው ነገር ጠቅላላ ኃላፊነት የምትወስጂው አንቺ ነሽ። አልገባኝም። እምን ያጠፋው? ከሶስት ቀን በኋላ የሚኖሩት አላለሽኝም ነበር? መረጃውን ከየት ያገኘሽው? አንድ ነገር በደንብ አስተማሽ። ጅል ደካማ የወሽ ሰው ነች። ነገሮችን እንደሉ በመሰለኝና በደሳለኝ የምታደርግ እናንተ። ቆይ ለምንድን ነው እንዲ የምትወርድብኝ? እንዲ ከምትወርድብኝ ለምን የተፈጠረው ነገር አትነግረኝ ማሸነፍ እንዳለ መሸነፍም አለ፣ መሸነፍ እንዳለ ደግሞ ማሸነፍም አለ። ወይዘሮ ማህሌት እንግዲህ ብሩክ ምሳሌን እንዳያሳክም ብዙ ውጣ ውረዶችን አሳልፏለች። ብዙ ፈትኗለች። ድጋሚም ደግሞ እንግዲህ ንብረቱን እንዳይሸጥም ብዙ ነገሮችን አርግታበታለች። በስተመጨረሻ ግን በብዙ ውጣ ውረድ በኋላ ከጓደኛው ከሞገዝም ተቆራርጦ ንብረቱን ሸጦ የጎደለውን ብርም ከዛም ከዚህም ሮጦ አሟልቶ ልጁን ሊያሳክም በሚሄድበት ጊዜ ኢንፎርሜሽን ሰምታ ልጁን ሊያሳክም ነው፣ ስለዚህ ሳይቀድመኝ መቅደም አለብኝ፣ ልጁን ታሳከመ አያኖረኝም በማለት ከኤርፖርት እንዳይወጣ ከሰው አሳግደው ትገኛለች ማለት ነው። እንግዲህ ግን ያን ብታደርግም ያው ያላሟላችው ነገር አለና ያን ነገር ደግሞ ግዴታ ካላሟላች ብሩክ መሄድ ልጁን ማሳከም ይችላል ማለት ነው። ነገር ግን እሷ የጎደለውን ነገር አሟልቼ ከኤርፖርት እንዳይወጣ እያለቀሰ ከኤርፖርት ሲመለስ ማየት ፈልጋለሁ በማለት ከሞገስና ከኢፍራታና ከዝና ጋር ትማከራለች ማለት ነው። ዝና ግን አዎ ይሄ ሰውዬ ሳይቀድመን መቅደም አለብን። በፍጹም ሄዶ ልጁን ማሳከም የለበትም ምክንያቱም ልጁን ታሳከመ እኛንም አያኖረንም። ነገር ግን ዋናው ማድረግ ያለብሽ ሞገስ ነው። ሞገስ ላይ ፎከስ አድርጊ። እኔ ዋናው ስራዬ ሞገስ ነው እያለ ይገኛል ማለት ነው። ዝናም እውነቱና የሱ ዋናው ስራው ሞገስን ማስወገድ ነው። ነገር ግን እሷም ችግር የለውም፣ በፍጥነት እሱንም ያልከኝን ሁሉ አደርጋለው። ነገር ግን አሁን ይሄ ሰውዬ ከኤርፖርት እንዳይወጣ ማሳገድ አለብኝ በማለት ትሏለ። እንግዲህ ከሶስት ቀን በኋላ ነው የሚበራው በማለት አሳግደዋለች ማለት ነው። ነገር ግን እሱ የሚበራው ከሶስት ቀን በኋላ ሳይሆን ነገ ጠዋት እንደሚበር ነው ኢንፎርሜሽን የደረሰበት ማለት ነው ዝና ነገር ግን እርግጠኛ ነሽ ወይ ከሶስት ቀን በኋላ ነው የሚበራው ሲላትም እሷም አዎ እርግጠኛ ነኝ ከሱ ከራሱ ነው እየሰማሁት ነኝ በማለት ትለዋለች ይህ ሰውዬ ተንኮለኛ ነው እንዳይሸውደን ባለፈውም እኛ የላክንለትን ሰዎች ትቶ ለራሱ የሆኑ ሰዎች በራሱ የተስማማው ሰዎች ሸውዶን እቤቱን ሸጠ አሁንም እንደዛ እንዳያደርገን በማለት ሲላት እርግጠኛ ነኝ ትክክለኛ ነኝ በማለት ትላለች እሺ ይህ ካልሆነ ግን ትልቅ ዋጋ ትከፍያለሽ ኋላ በማለት ትላታል እሷም በ በፍጹም እሱንማ እንደዚህ አለቀውም በማለት የራሷን ዛቻ እየዛቴ ትገኛለች ማለት ነው። ነገር ግን ዝና በባሌም በቦሌም ብሎ የራሱን ኢንፎርሜሽን ሲደርስበት፣ ብሩክ ነገ ጠዋት ከኤርፖርት እንደሚወጣ ትኬት እንደቆረጠ ኢንፎርሜሽን ይደርስበታል ማለት ነው። ስለዚህ ተመልሶ እሷን አንቺ የማትረቢ ነች፣ ዝም ብለሽ በአፍሽ ብቻ ነው የምታወሪው፣ ወሬኛ፣ ብዙ ዋጋ አስከፍልሽ አለው። ዝም ብለሽ ወደ ነዱሽ ነው እንዲህ የምትነጂው፣ ከሶስት ቀን በኋላ ነው የሚበረው አላልሽኝም? ከየት ነው ይህን ወሬ የሰማሽው በማለት ይጠይቃታል። እሱም ከሱ ከራሱ ነው የሰማው ከቅርቡ ሰዎች ነው የሰማው በማለት ትለዋለች። አይደለም እሱ የሚበረው ነገ ጠዋት ነው ሲላትን በጣም ትደነግጣለች ማለት ነው። እንዴት እንደዚህ ሊሆን ቻለ በማለት ስትለውም አዎ ነገ ጠዋት ነው፣ እኔ እኮ ብዬሽ አለው። ብሩክ ተንኮለኛ ነው ይሸውደናል ብዬሽ ነበረ። ስለዚህ ነገ ጠዋት ነው የሚበረው ተብሏል በማለት ትለዋለች ይላታል፣ ማለት ነው። እሷም እንግዲህ እና እንዴት ነው ማድረግ የምንችለው? እኔኮ ከሶስት ቀን በኋላ ብዬ ነው ወረቀቱን ያስገባሁትኝ በማለት ስትለው እሱ እንግዲህ፣ ቶሎ ብለሽ ፍርድ ቤት ያስገባሽውን ወረቀት ወደ ኤርፖርት ቶሎሽ ማዞር መቻል አለብሽ፣ በማለት ይላታል። እሷም እሺ በቃ እባክህ እርዳኝ፣ ተረዳኝ፣ በቃ የሆነውም ይሁን ማንኛውም ነገር በቃ ተረዳኝና እሱ ከኤርፖርት እንዳይወጣ እናድርግ፣ እባክህን በማለች በማለት እንግዲህ እሱን እየተማጸነ ትገኛለች ማለት ነው። እሱም አዎ ረዳሻለሁ ባለው ነገር ከጎንሽ ነኝ ይላታል። ምክንያቱም ይሄ የእሷ ፍላጎት ብቻ ሳይሆን የእሱን ፍላጎት ስለሆነ ማለት ነውና፣ ነገር ግን ዋናው ፎከሱ ሞገስ ቢሆንም እሱም ልጁን ካሳከመ እንደማይምራቸው ስለሚያውቁ ሁለቱም ተደባ ተተጋግዘው ሁለት እንቅፋቶች ነው የሆኑበት ለብሩክ ማለት ነው። ብሩክ ግን ይህን ነገር እሷ እያደረገች እንደሆነ ሰምቷል። ኢንፎርሜሽኑ ከውጭ ወደ ውጭ እንዳይወጣ ከኤርፖርት እንዳይወጣ እያረገች እንደሆነ ኢንፎርሜሽኑ ሰምቷል። ግን በጣም ተናዶ በጣም ጭንቀት ውስጥ ገብቶ ይገኛልና ምን ታረግ ያቺ ልጅ ምን ልታረግ ነው? ቆይ ብትሞት ምን ታገኛለች? ለምን እንደዚህ ታረገኛለች? እያለ በጣም ተናዶ ለዳጣ እያወራ ይገኛል ማለት ነው። እንደዚህ ክፉ ሰው አልመሰለችኝም ነበር። በጣም ክፉ ነች፣ ማህሌት ማለት በጣም እልህኛ ነች። አሁን ግን ብቸኝነት እየተሰማኝ ነው። እስከሚሳካ ሌን ድረስ ቢያንስ ሞገስ ከጎኒ ሊሆን ይገባ ነበር። አሁን እሱ ነበር ብርታቴም፣ ጉልበቴ ሁሉ ነገሬ እሱ ነበር። አሁን ግን እሱም ርቆኛል። ውስጥ የፍርሃት ፍርሃት እያለኝ ነው። ሌላው ነገሬ ቆርና ከጎኔ እኳን ባይሆንልኝ ይቅርታዬን ተቀብሎ ይቅናህ በሰላም ሄደህ በሰላም ተመለስ ቢለኝም እንኳ ምን አለበት በማለት ይሏልና። ዳጣም እንግዲህ እሱ በጣም ተናዷል። ይቅርታ አያደርግልም፣ ግን እሺ የሚል ከሆነ እጠይቀዋለሁ፣ እነግረዋለሁ በማለት ትገኛለች ማለት ነው። እንግዲህ እሱንም ለማሳገት ሰዎች እየተከታተሉት ነበረ፣ ነገር ግን አልተሳካላቸውም። አግቶት የሚሄድበትን ቦታ ሁሉ ተከታተሉት ብላ አጋቾች ልካበት ነበረ፣ ለሞገስ ና ነገር ግን አልተሳካለትም። ስልክ እየደውለው አይተነዋል፣ ደርሰንበታል፣ እየተከታተል ነው እያሉ ይነግሯታል ማለት ነው። እሷም በርቀት ተከታተሉት ትላቸዋለች። እሱ ግን እንዳልኳችሁ የባለፈው ቪዲዮ ላይም ሰርቻችኋለሁ፣ ና ወደኋላው መለስ ቀለስ እያለ በላው ላይ እየተገላመጠ እያየ ነው የሚሄደው ና ነገር ግን እየተከታተሉት እንደሆነ ባወቀ ጊዜ ቶሎ ቶሎ መራመድ ጀምሯል ማለት ነው እንግዲህ አጋ ጫማዎቹም ደውሎ ለመሀሌት ሰውየው ነቅቷል መሰለኝ፣ ቶሎ ቶሎ እየተራመደ ነው፣ አረ ጭራሽም እየሮጠ ነው በማለት ይላታል ማለት ነው። እሷም እንዳትጠጉ፣ ትጠጉትና፣ ፖሊስ ይዛችሁና፣ እኔ አላቃችሁ፣ ኋላ ነገራቸኋለሁ፣ በርቀት ተከታተሉት ብያቸኋለሁ በማለት እንግዲህ አላቃችሁም ነው ያለቻቸው ማለት ነው። ከተያዛችሁ፣ ችግር ከተፈጠረ አላቃችሁም ነው ያለችውና ሰውየውም ለራሱ ለህይወቱ ስለፈራ በርቀት ነው እየተከታተለ ያለው ነው። እንግዲህ ብሩክ አልተያዘም ማለት ነው። እውነት ነው ለብሩክ ደግሞ በጣም ያስፈልገዋል ስ ማለት ነው። እና እንግዲህ ቶትሎ በመራመድ መንገድ አቋርጦ አልተያዘም፣ አምልጧቸዋል። አገተው አልተሳካላትም ማለት ነው። መሀሌት ነገር ግን ሞገስን አንድ እገር ታላስደረገች ደግሞ ዝና አይለቃትም ማለት ነው። የራሱ ውሳኔ በእሷ ላይ ሊወስን ይችላል ማለት ነው። ነገር ግን አልተሳካላትም። ሞገስ ግን አሁንም ለብሩክ ይቅርታን ባያደርግለት የራሱ የሆነውን እርዳታ ከጎኑ ቆሞ ነው የሚገኘው። ነገር ግን ዳጣም ሄዳ እባክህ ይቅርታ አደርግለት፣ ብቸኝነት እየተሰማው ነው፣ ይቅርታ ያደርግልኝ እያለ ነው ብላን ብጠይቀው፣ በፍጹም ይቅርታ አዳደርግለትም። በጣም ጎርቶኛል። ወንድ ልጅ ነኝ እሱ ብዬ ንብረቴን አጥቻለሁ። ሁለተኛ ነገር ደግሞ እሞወዳትን እማፈቅራትን ልጅ አጥቻለሁ። ይቅርታም አለ አላደርግላትም ብሎ እንግዲህ ለዳጣ ነግረዋታል ማለት ነው። ዳጣም ተመልስ አለ ብሩክ ሞገስ በጣም ተጎድቷል፣ በጣም ተናዷል። ይቅርታ አላደርግለትም ብሎኛል። ነገር ግን ተጎኑም እንድትሆን ከጎንክ እንዲሆንም ነግሬው ነበረ። ነገር ግን ፍቃደኛ አይደለም። ምንም ላደርግለት አልችልም በማለት እምቢ ብሎኛል በማለት ትነግሯለች ማለት ነው። እሱ ችግር የለውም እኔ ልጄን አሳክሜ ልመለስ እንጂ እክሰዋለሁ፣ የበደልኩትን ነገር ሁሉ እጠፍ አድርጌ እክሰዋለሁ። ሰባት ሽማግሌ መውጣት ካለብኝ ሽማግሌ አውጥቼ ይቅርታ ጠይቀዋለሁ ብሏል ማለት ነው። ብሩካው ጥፋትን አምኖ ይቅርታ መጠየቅ ትልቅነት ነው። ብሩካው ልጅን አሳክመ ተሳክቶልኩ ሁሉ ነገር ሲሳካለ ሞገስን መካስ አለበት፣ ይቅርታ መጠየቅ አለበት። የተሰበረ ልቡ መጸገብ መቻል አለብክ እላለው። የራሴ አስተሳሰብ ማለት ነው። ነገር ግን አቶ ዝና እንግዲህ ነገ ጠዋት እንደሚበር ብሩክ እንደደረሰበት፣ እሷን አንቺ አትረቢም ወሬኛ ነሽ፣ ዝም ብለሽ የመንደር ወሬ ሰብስበሽ ነው፣ ነገ ጠዋት ነው የሚበረው፣ ሊያመልጠን ነው በማለት ይላታል ማለት ነው። እና ምን ማድረግ አለብኝ አግዘኝ በማለት ትሏለች እሷም። ነገር ግን ኤርፖርት ስለሚሰሩ ሰዎች ደውሎ እንዳይወጣ በማለት ይነግራቸዋል። እነሱ ግን አይሆንም፣ ይሄ ነገር ለኛም አደጋ ነው፣ ስራው ሴፍቲ ነው። ስለዚህ ያለምንም መረጃ ያለምንም ወረቀት ሳይኖራችሁ ተመለሱ ብንለው ለእኛም አደጋ ነው፣ ጥሩ አይደለም። እና ያሉትን መረጃዎች ማስገባት ያለበትን ያለባችሁ መረጃዎች ሁሉ ማስገባት አለባችሁ በማለት ለዝና ይለዋል ማለት ነው። ዝናም እንዳይወጣ ብዬ አለው እንዳይወጣ ሄ ሰውዬ በማለት ይላችዋል። ስለዚህ ብዙ ነገር አብረን ሰርተን የለን እንዴ እንዴት እንደዚህ ታደርጋላችሁ አሁን በማለት ይላችኋል እነሱም ለኛም፣ እንጀራችን ነው ይሄን ነገር ማድረግ አንችልም፣ የሚያስፈልጉትን መረጃዎች ሁሉ ካስገባችሁ ብቻ እንዳይወጣ ማድረግ እንችላለን በማለት ነው ያሉት። እንግዲህ የከሰሰችውም እሷም በጥይት አንደኛ በጥይት መጥቶኛል፣ ሁለተኛ ደግሞ ሚስቱ ሆኜ የርቃን ፎቶዬን ቪዲዮ ለቆብኛል በማለት ነው የከሰሰችው። ይህን ነገር ግን ያደርገው እሱ ሳይሆን ሞገስ ነው ማለት ነው። ግን ይህንን እንቅፋት ያደረገችው ወጥቶ ልጁን እንዳያሳክም ብቻ ነው ያደረገችው እንጂ እሱ ወንጀለኛ ሆኖ አይደለም። ነገር ግን ብሩክ ቀኑን ወደዚህ አሳጥሮ ስለሆነ የቆረጠው። እሷ ግን ሶስት ቀን ነበር መጠብቀው። በጠዋት ተነስተን እንሄዳለን በማለት ከኤፍራታ ጋራ ተነጋግራለች ማለት ነው። እንግዲህ ኤርፖርት ሄዳ እሱ እንዳይወጣ ለማሳገድ ወረቀቶችን ለማስገባት ነበረና ነገር ግን ከቤት ስወጣ ራይድ ፍለጋ ስትሄድ ራይድ አግኝታለች ማለት ነው። ጎበዝ ራይድ ያገኘችው ራይዱ እንግዲህ ዝና ነው ራይድ ሆኖ የተገኘላት ማለት ኖት ዝና ሞገስ ነው ማለት ነው። ማስክ ለብሶ ተሸፋፍኖ ተከናርቦ ምናምን እነሱ ራይድ ራይድ ሲሉ በእጁ በምልክት የጠራቸው ማለት ነውና ያለታ እንግዲህ የብሩክ በረራም እንደሆነ ስለሚያውቅ እነሱ ለዚህ ለተንኮል እንደሚሄዱ ስለሚያውቅ ሄዶ በራቸው ላይ ያቆመላቸው ማለት ነው። እንግዲህ የሞገስ መኪና ውስጥ ራይድ ነው ብለው ገብተዋል። ዝን ማህሌት ና ይፍራታ ማለት ነው። እሱም እንግዲህ የሚነዳው ቀስ እያለ በቃ በእግሩ እንደሚሄድ ሰው ነው እየነዳ ያለው። እነሱ ግን በጣም ተቻክሏል። አረባክ በዘምር ነው እንደ መንጃ ፈቃድ ያገኘው፣ ቶሎ ቶሎ አብራውን ንዳ እባክህ፣ አስቸኳይ ነው እያሉት ይገኛሉ። እሱ ግን አይናገርም። ድምጡ እንደማይነቃበት ሆኖ ካወራ ድምጡ ስለሚነቃበት ዝም ብሎ ነበር እየነዳ ያለው። እነሱም አረ ባክህ ፍጠን፣ ሰውየው ምን ሆኖ ነው እያሉ እያስቸኮሉት ይገኛሉ። እየጮሁበትም ይገኛሉ። ይሄ ነገር ግን ምንም መፍትሔ እንደማያመጣላቸው እርግጠኛ ነው። ብሩህ ግን ያለውን ነገር ሁሉ አስተካክሎ ከቤቱ ወጥቶ ልጁን ይዞ የኤርፖርት ቀድሟቸው ደርሷል ማለት ነው። እነሱ ግን ገና መንገድ አቋራጭ እያለ በማይሆን መንገድ ርቀት መንገድ እየወሰዳቸው ነው የሚገኘው ማለት ነው። ራይዳቸው እነሱም የት ነው የምትሄደው? መንገዱ እኮ ትክክል አይደለም። ስሎት አቋራጭ መንገድ ነው፣ ቶሎ እንድትደርሱ ነው። ደርሰናል፣ በቃ አሁን ትደርሳላችሁ እያላቸው መንደር ለመንደር ውስጥ ይዟቸው እየዞረ ይገኛል። ራይዱ ማለት ነው። ቀለጥሽ ማለት አሁን ቀለጠች ማለት ነው። አለቀላት እንግዲህ እንግዲህ ብሩክ ኤርፖርት ደርሷል፣ ልጁን ይዞ ያለውን ነገር ሁሉ ጨራርሷል። ሊበር ነው ማለት ነው። እሷ ግን እሱን ለማሳገድ ያው ገና ደፋ ቀና እያለች ነው። ራይዱም ቶሎ ቶሎ እየሄደላት አይደለም ማለት ነው። ሞገስ ይመችህ ብያለው። በዚህ አጋጣሚ ሰርቶላቸዋል እውነት ለመናገር። መንደር ለመንደር ውስጥ ነው፣ አቋራጭ መንገድ ነው፣ አሁን አደርሳችኋለሁ እያለ ይዟቸው የሚሄደው ማለት ነው። ይሄን ነገር እንግዲህ ያደረገው ሞገስን ብሩክን እንዳይቀድሙት እሱ ቀድማቸው እዛ እንዲሄድ ነው። ግን ተጣልቶ ይቅርታም ሳያደርግለት ተጎኑ ሆኖ ብዙ ነገሮችን እያገሰው እያገዘው ብዙ ዋጋዎችን እየከፈለለት ነው የሚገኘው ማለት ነው። ሞገስ ይመችህ በእውነት ከዚህም በፊት ብትጎዳውም ግን አሁን ደግሞ እጠፍ አርግቶ ክሶታል ማለት ነው። ብሩክም እንግዲህ ልጁን አሳክሞ ሲመለስ ደግሞ እጠፍ አርግቶ ሞገስ ስን ይክሰዋል ብለን እናስባለን። ምሳሌ እንግዲህ ታክማ ሰላም ትሆናለች። እንግዲህ ማህሌት እሱ መቀደሟ ስታውቅ ያው ታብዳ ላይ ትጨልላለች ማለት ነው። መጨለል ብቻ ሳይሆን ዝና ራሱ አይለቃትም ማለት ነው። ምክንያቱም ይህን ነገር ካላሳካሹ የማታሳኪ ከሆነው ዋጋ ትከፍያለሽ ነው ያላት ካሳካሹ አሳካሹ እማታሳኪ ከሆነ ግን አለቅሽም፣ ዋጋ ትከፍ ያለሽ ነው ያላት ማለት ነው። መጀመሪያ ቀንም ማለት ነው ና ነገር ግን አልተሳካላት ሚሄዳለች ኤርፖርት ስደርስ እንግዲህ ብሩ ቀድሟት ፕሮሰሶችን ጨርሶ አልፏል ማለት ነው። እሷ ግን ተንቀርፈፋ፣ ረፍዶባት ምናምን የደረሰችው ራይዱ እንግዲህ መንደር ለመንደር ውስጥ ሲያዞራት ነው የዋለው። ና እንግዲህ እዚጋ በጣም ነው ደስ ያለኝ። ያውላችሁ አንዳንድ ጊዜ መቅደም አለ መቀደምም አለ። ና ተንኮ ልታስቡ ስትሄዱ የማይሆን ቦታም ልታርፉ ትችላለ ታውቃላችሁና የእንግዲህ እሷ ይሄ ነው ያጋጠማት። እንግዲህ ቅድስትም ልይቷን ነው ይቅናሽ እያለች እያለቀሰች ጥምጥም ብላ እየሳመቻት ትገኛለች። በሰላም ተመለሱ እያለች ማለት ነው። ብሩ ክም እንግዲህ ልዩቷ ወደ መኪና ውስጥ አስገብቶ ራስሽን ጠብቂ ማህሌታውንም እያረፈች አይደለችም። እኔም እኮ ልጅን እንዳላሳክም ኤርፖርት ላይም እያሳገደችኝ ነው። ለዚህ ነው ቀኑንም ያሳጠረ የቆረጥኩትኝ እና ራስሽን ጠብቂ ገንዘብም ተፈለገሽ እቤት አስቀምጬልሻለሁ ከዳጣ ጋውኚ ብቻሽን እንዳትወኚ እያላት ይገኛል ማለት ነው። እሷም እንግዲህ እሺ፣ በሰላም ተመልሱ እያለች እያለቃቀ ሳይቸው እያለቻቸው ወደ ቤቷ እየተመልሰ ትገኛለች ማለት ነው ብሩክ ነገሮች ሁሉ ስለተሳኩለት በጣም ነው ደስ ያለኝ ማለት ነው። ሞገስም ደግሞ እንግዲህ ራይድ ሆነ ስላረፈድክባቸው መንደር ለመንደር ውስጥ ስላዞርካቸው በጣም ነው ደስ ያለኝ ማለት ነው። እንግዲህ እሱን ለመለማመጥ ሞክሯል፣ ለመቆጣትም ሞክሯል ማለት ነው። ለምን ቶቶሎ አትነዳም እያሉት ይገኛሉ። እንግዲህ አንዳንድ ጊዜ ተረጋግታ እባክህ ይቅርታ፣ ተቆጣን አይደለ፣ ይቅርታ አድርግልን በጣም አስቸኳይ ስለሆነ ነው፣ ጨው ነበህ አይደለ እያሉት ይገኛሉ። እሱ ግን ድምጡ እንዳይነቃበት ምንም መልስ አልሰጣቸውም። ነገር ግን መኪና ውስጥ ዛሬማ ብሩክ ሲንደባለል አብዶ ሲሮጥ ማየት ነው የምፈልገው። ዛሬማ የድል ቀን ነው። ዛሬማ ብሩክን በነብሱ የምቀብርበት ቀን ነው እያለች ለኤፍራታ እያወራቻት ትገኛለች። ይሄ እንሱ የምታወራው ነገር ሁሉ ደግሞ ብሩክ ይሰማል ማለት ነው። ምናልባት እሱ እንዴት እንደሚሆን ከርቀት ሆነሽ ቀረጩ፣ እኔ ምንም አያደርገኝም አጠገቡ ነው የምቆሙ፣ ሆን ገረም ቢያደርገኝ ድጋሜ ከሰዋለው ብላ እንግዲህ ለመክሰስ ተማምና ነው። ነገር ግን በሩቁ ሆነሽ ቀረጩ እሱን እያለች ትገኛለች ማለት ነው። ወይዘሮ ማህሌት ጨለለች ማለት አሁን ነው እንግዲህ ሲሉላቸው አያችሁ፣ ክፋት የሚያደርግ ሰው እራሱ አወዳደቁ የካፋ ነው። ለሰው ጉርጓድን የሚቆፍር ሰው ለሰው በቆፈረው ጉርጓድ እራሱ ይገባበታል ማለት ነው። መሀሌት ለብሩክ በቆፈረችበት ጉርጓድ እሷ እራሷ ነች እየገባችበት እየተቀበረችበት ያለችው ማለት ነው። እና የዛሬ ቪዲዮ ይሄ ይመስላል። ቀጣይ ቪዲዮ ደግሞ ምን አዲስ ነገር አለ የሚለውን ነገር እዥላችሁ እመጣለሁ። እስከዛው ድረስ ቸርሰን ብትሉኝ ባይ ባይ። ወዳችኋለሁ፣ ከብራችኋለሁ ውድ ቤተሰቦቼ።